በቡታጅራ ከተማ እየተከናወነ ያለው የኮሪደር ልማት ለስራና ለመዝናኛ ምቹ እንዳደረጋት የከተማዋ ነዋሪዎች ተናገሩ። ሰላም ጤና ይስጥልኝ፣ እንደምንቆያችሁ የዕለቱ መረጃ ይላችሁ መጥቻለሁ። ከመረጃዎቹ ጋር ሀሰኑ ሁሴን ነኝ። አብራችን ቆዩ። በቡታጅራ ከተማ 25 ኪሎ ሜትር የሚሸፍን የኮሪደር ልማት ስራ በህዝቡና በአስተዳደሩ የጋራ ትብብር እየተከናወነ መሆኑን የከተማ አስተዳደሩም አስታውቋል። አስተያታቸው ላይ ዚያ የሰጡ የቡታጅራ ከተማ ነዋሪዎች እንዳሉት እየተሰራ ያለው የኮሪደር ልማት ስራ ከተማዋን ለኑሮ ምቹና ሳቢ ያደረጋት ነው። ከከተማ ነዋሪዎች መካከል አቶዎች መለስ ለማ እንዳሉት ነዋሪው ለልማትና ለሰላም የማይደራደርና ከመንግስት ጋር ተባብሮ በመስራት የሚታወቅ ነው። ለዚህም ህዝቡ የሚጠበቅበት ግዴታ እየተወጣ ነው ያሉት ነዋሪው የኮሪደር ልማቱ ምቹ የመዝናኛ ስፍራ እንድናገኝ አድርጎናል ብለዋልም። ሌላኛው አስተያየት ሰጪ አቶ ይስሐቅ ፈሪድ በበኩላቸው በአሁኑ ወቅት በከተማዋ ተከናወነ ያለው የኮሪደር ልማት የብስክሌት የተሽከርካሪና የእግረኛ መንገድ በተለያየ ሁኔታ የያዘ በመሆኑም ለእግረኛና ለተሽከርካሪ ምቹ ሁኔታ የፈጠረ ነው ብለዋል። ከተማዋ ከፍተኛ የንግድ እንቅስቃሴ የሚካሄድባት መሆኑ ለንግድ ልውውጥ የሚመጡ እንግዶችም ከንግድ ስራው ባለፈ በከተማዋ ተጨማሪ ጊዜን እንዲያሳልፉ የኮሪደር ልማቱ ከፍተኛ አስተዋጽኦ እንዳበረከተም አመላክቷል። በኮሪደር ልማት የስራ እድል ከተፈጠረላቸው ነዋሪዎች መካከል ወጣት ግዛቸው አብርሃም በግንበኝነት ሙያ በተፈጠረለት የስራ እድል ገቢ እያገኘ መሆኑን ተናግሯል። በኮሪደር ልማቱ ላይ አሻራውን በማሳረፍ የመኖሪያ ከተማ ውብና ሳቢ ተደርጎ እየተገነባ በመሆኑ ደስተኛ እንዳደረገውም ጠቁመዋል። የቡታጅራ ከተማ ከንቲባ አቶ አብዱ አህመድ በከተማዋ 25 ኪሎ ሜትር የሚሸፍን የኮሪደር ልማት ስራ ህብረተሰቡ በማሳተፍ እየተሰራ መሆኑን ጠቁመው እስካሁን ሂደት 8.3 ኪሎ ሜትር የሚሸፍነው የስራ ክፍል መጠናቀቁንም ተናግሯል። በህዝቡና በከተማ አስተዳደሩ ትብብር እየተከናወነ የሚገኘ የኮሪደር ልማት ስራም ከ500 ሚሊዮን ብር በላይ በጀት እንደተመደበ ጠቁመዋል። የኮሪደር ልማት ስራው በሚከናወንባቸው አካባቢዎች ህዝቡ ደስተኛ ሆኖ ንብረቱ ማንሳት የበኩሉን እየተወጣ መሆኑን ገልጸው ልማቱ በቡታጅራ ከተማ የሚካሄደው ከፍተኛ የንግድ እንቅስቃሴና የቱሪስት ፍሰት እንዲጨምር ማድረጉን ገልጿል። ስራውም የአረንጓዴ ልማት፣ የመዝናኛ ስፍራዎች፣ የእግረኛ መንገድ፣ የብስክሌት መንገድና መናፈሻዎችን በአካተተ መልኩ እየተከናወነ መሆኑን ከንቲባው ጠቁመዋል። በእነዚህ ስራዎች ለበርካታ ዜጎች የስራ እድል መፍጠር መቻሉን ተጠቅሰው የመጀመሪያው ዙር የኮሪደር ልማት ሰኔ 30 ተጠናቆ ለምረቃ ይበቃል።